ሰላም ዓለይኩም ወረሕመቱላሂ ወበረካቱ፣ ውድና የተከበራችሁ የቀዱስ ሳይድ ፈርኒቸር ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬ በደንበኛችን ቤት ነው፣ ስራ ቦታ አይደለንም ማለት ነው። እዛ ደንበኛችን ቤት ሂደን የሰራነውን ስራ ልናሳያችሁ ነው ማለት ነው። ውድ ተመልካቾች ይህንን ስራ ከናዋገው ቡፌ ማለ አሳያችኋለሁ። ይህ መኝታ ቤት ነው ማለት ነው። የሳሎኑን ደግሞ ቡፌውን አሳያችኋለሁ ማለት ነው። ሙሉ ከናዋገው ነግራችኋለሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ስትጀምሩ ላይክ ላይክ አድርጉ። ላይክ ማድረጋችሁን አትርስ። ውድ ተመልካቾች አመሰግናለሁ። ወደ ስራ ያው ከነ ዋጋው ነው የምነግራችሁ እያችኋለሁ ማለት ነው እዚህ ጋር ወደ ተመልካቾች ይሄ ሁለት ሜትር ከሀያ 20 ነው የጎኑ ርዝመት ይሄ ወደዚህ ማለት ነው እንደዚህ ሁለት ሜትር ከሀያ 20 ነው ቁመቱ ደግሞ ሁለት ሜትር ከ45 ነው ያው ኮምፎርት ማስቀመጫ እንደዚህ ተሰርቶለታል ማለት ነው ወደ ተመልካቾች ይሄ ተፈታች ነው ከላይ ያለው ለብቻው ራሱን ችሎ ይነሳል ይሄኛውም እንደዚህ ቺቺ ለብቻዋ ትነሳለች ማለት ነው ይፈታታል ይሄኛው ይፈታታል ለማንቀሳቀስ በጣም ቀላል ነው ውድ ተመልካቾች ውስጡን እየከፋፈሉ ያሳያችኋለሁ ማለት ነው። ስፋቱን ነግሬያችኋለሁ። የሜትሩን 2 ሜትር ከ20 በ2 ሜትር ከ45 ነው ማለት ነው። ይሄ ኮምፎርት ማስቀመጫ ነው። ከላይ እነዚህ ይሄ ኮምፎርት ማስቀመጫ ወይም ብዙ ጊዜ ማጠቀማቸውን ልብሶች ማስቀመጫ ነው ማለት ነው። ውድ ተመልካቾች እዚህ ጋር የተጣጠፉ ልብሶችን ማስቀመጫ ነው። ውድ ተመልካቾቼ ከአሁን በፊት የሰራሁት እዚህ ጋር ሁለት መክፈያ ነበረው፣ እንደዚህ እዚህ ጋር ሁለት መክፈያ ነበረው። ሁለት መክፈያ ከምታደርገው ሶስት ክላስ ከሚሆን ሁለት ክላስ ሲሆን፣ አንድ መክፈያ ብቻ አድርግ ለጋራች መስራት እዚህ ጋር አንድ መክፈያ አድርግ ይላታለሁ ማለት ነው። ውድ ተመልካቾቼ እናንተም ልክ እንደምታዙ ነው ማለት ነው የምንሰራው። ይሄ በደንበኛ ትእዛዝ መሰረት ነው የተሰራው። ከለሩም፣ ዲዛይኑም፣ ሁሉም ነገር በምርጫዋ መሰረት ነው የሰራንላት እህታችንን። እንግዲህ እዚህ ጋር ደግሞ ይሄ የልብስ መስቀያ ነው። ይሄ ልብስ መስቀያ ነው። እዚህ ጋር ወደ ተመልካቾች እና እዚህ ጋር ደግሞ አንዳንድ ልብሶቻችሁን ከለበሳችሁ በኋላ ማስተካከያ የሚሆን የመልክ መስታወት እዚህ ጋር አስቀምጠናል ማለት ነው። ወደ ተመልካቾች እንግዲህ መያዣዎቹን በጣም የሚያማምሩ ናቸው። በጣም ብዙ የሚያማምሩ መያዣ እነዚህ ማለት ነው። እነዚህ መክፈቻዎቹ አሉ። እነሱን ደግሞ ከፈለጋችሁ እናስመረጣችኋለን። በፈለጋችሁት የመያዣ አይነት የሚያማምሩ አሉ። እናስመረጣችኋለን በምታዙ ሰዓት ማለት ነው ተመልካቾች እዚህም ጋር እንደዚሁ ለዳረኛው መከፋፈያ ነው ማለት ነው። የተጣጠፉ ልብሶች ማስቀመጫ ነው የተደረገው ማለት ነው። ውድ ተመልካቾች፣ ይሄ ቁም ሳጥን ለየት የሚለው ያው ግን፣ ላይክ ያላደረጋችሁ ላይክ አድርጉ ማለት ነው ስራውን ከወደዳችሁ። ውድ ተመልካቾች፣ ይሄ ቁም ሳጥን ለየት የሚለው እስከዛሬ የምንሰራው ይሄ ሙሉ በር ነበረ እዚህ ጋር ማለት ነው። ሙሉ የተያያዘ በር ነበር። አይ እኔ ይሄን አልፈልግም በዚህ አሰራር ሳይሆን በዚህ ነው ብላል። ይሄ ለብቻው ነው፣ ሌላኛውን ለብቻው ነው። እንደገና ደግሞ ከታችም ያለው ለብቻው ነው የተሰራው ማለት ነው። እንዴት አያችሁት? ውድ ተመልካቾቼ ሀሳባችሁን በኮሜንት አስቀምጡልኝ ማለት ነው። እዚህ ጋር መሳቢያ ነው ያደረግነው ስላይደር የተገጠመለት መሳቢያ። እንግዲህ አንዳንድ እቃዎችን ማስቀመጥ ስትፈልጉ እዚህ ጋር ቁልፍ አድርገናል። እንደዚህ ቆልፋላችሁ ማለት ነው። ውድ ተመልካቾቼ ያው ከታችም የተጣጠፉ ልብሶች ማስቀመጫ እንዲሆን እዚህ ጋር አድርገናል ማለት ነው። እንደዚህ መሳቢያው ከላይ ነው ያለው ማለት ነው። ይኸው ከላይኛው ጋር ከዚህኛው በታች እንደዚህ ከታች ነው የተጣጠፉ ልብሶች መሳቢያውን ከታች አላደረግነው ማለት ነው። እዚሁ ቀረብ እንዲል ዝቅ ከምትሉ እንደዚህ ቀረብ እንደቆማችሁ መሳብ ትችላላችሁ መሳቢያውን ማለት ነው። ውድ ተመልካቾቼ ቁልፍም አድርገንለታል ለልጆች እንደዚህ እየከፋፈት ምናምን ቢያስቸግራችሁ ቁልፍም አድርግልኝ ሊባለች መሰረት አድርግ ያለው ማለት ነው። እዚህም ጋር ይሄ ለብቻው የተከፋፈለ ነው። ለዛ አሁን ካሁን በፊት የምንሰራው ይሄ ወጥ ሁለት በር የተያያዘ ነበረ። አሁን ደግሞ ይሄኛው ቁልፍ ያለው ለብቻው ሁለት ክላስ እንደዚህ ነው ያዘዘችው ማለት ነው። ውድ ተመልካቾቼ ለዚህም ቁልፍ እንግዲህ ከለሩንም እንግዲህ የአቀባብ ስታይሉንም እንዴት አያችሁት? ሀሳባችሁን በኮሜንት አስቀምጥልኝ ውድ ተመልካቾች፣ እዚህም ጋር ደግሞ ያው እንደ ዳረኛው መሳቢያ አለ ማለት ነው። እዚ ጋር መሳቢያ አለ። ይሄም ይሄም ደግሞ ቁልፍ አድርገንለታል ውድ ተመልካቾቼ፣ በዚሽ ቁልፍ ታደርጉና ቁልፋችሁን ታነሳላችሁ ማለት ነው። ከውጭም የራሱ ቁልፍ አለ ማለት ነው። እንግዲህ ይሄ ደግሞ ይሄ አልጋ ሜትር ከ ሰማንያ አልጋ ነው። ውድ ተመልካቾች እንግዲህ ስራ ቦታችን ላይ እንደዚህ አይነት ነገሮች ነጠፍ ስለሌለን እስከዛሬ እንደዚህ ፈራርሽን አላሳየናችሁም ማለት ነው። ውድ ተመልካቾች ስራውን እንዴት አያችሁት? ይሄው እንግዲህ ይሄ ሜትር ከ ሰማንያ አልጋ ነው። ውድ ተመልካቾች በፈለጋችሁት ዲዛይን በፈለጋችሁት አይነት እንትን እዘዙን እንሰራላችኋለን። ሁሉም የኢትዮጵያ ቦታዎች ላይ ደግሞ በገጠርም በከተማም ሰርተን እናደርሳለን። ውድ ሁሉም ቦታ ሰርተን እናደርሰ። ላይ እቺ ተከፋች ናት። አንዳንድ ነገሮችን ማስቀመጥ ትችላላችሁ። ውድ ተመልካቾች እዚህ ጋር አንዳንድ ነገሮችን ማስቀመጥ ትችላላችሁ። ይሄ ተከፋች ነው። እንደገና ደግሞ ቀና ያደርጋል። እንደዚህ ደገፍ ብላችሁ አንዳንድ ነገሮችን ማንበብ ስትፈልጉ ምሽ የተወሰነ ቀና ያደርጋችኋል ማለት ነው። አሪፍ ነው። ከለሩንም ዲዛይኑንም እንዴት አያችሁት? ውድ ተመልካቾች ሀሳባችሁን እንፈልጋለሁ ማለት ነው። እዚሽም ጋር የምታምር መዋቢያለች ማለት ነው። ለተመልካቾች የመዋቢያ ዲዛይኖችም በምትፈልጉ ሰዓት እናስመርጣችኋለን ማለት ነው። ሁሉንም አልጋም፣ ቁም ሳጥንም እንደዚህ ሁሉንም የቤት እቃዎች መጅሊስም ከፈለጋችሁ እንሰራለን ማለት ነው። መዋቢያም እንግዲህ በምትፈልጉ ሰዓት እናስመርጣችኋለን። ውድ ተመልካቾች ይችንስ እንዴት ታያችኋት? ሀሳባችሁን ውድ ተመልካቾች። አሁን ደግሞ ሳሎን ውስጥ ነን ማለት ነው። እንደዚህ የሚያምር ብፌ ሰርተንላታል። ያው ማች የሆነ ነው ያኛው ቅድም የነገርኳችሁ መኝታ ክላሱ ነው ማለት ነው። እንግዲህ ሙሉውን ያሟላ ነው መኝታ ክላሱ። እዚህ ጋር ደግሞ ሜትር ከሰማንያ ቡፌ ነው ማለት ነው። ይሄ ሜትር ከሰማንያ ቡፌ ነው። እንግዲህ ዲዛይኑንም፣ ከለሩንም እንዴት ታያችሁት? ወደ ተመልካቾች ያው እንደዚህ የሚያምሩ እቃዎችን ማስቀመጥ ትችላላችሁ፣ አላችሁ የተለያዩ እንግዲህ ማስቀመጥ የምትፈልጓችሁ እናንተ ታውቃላችሁ ማለት ነው። ወደ ተመልካቾች እንደዚህ አድርጋ አድርገዋለች ማለት ነው። ወደ ተመልካቾች ያው እንዴት ቀረበበ ምናምን ሳያቸው እንግዲህ ይሄ ፓርቲሽኑ ይሄ መክፈያ፣ ውድ ተመልካቾች በኤምዲኤፍ ማድረግ ትችላለህ፣ ማድረግ እንችላለን፣ እንዳዘዛችሁ ነው። በዚህ በመስታወት ነው ያለችን፣ በመስታወት አድርገናል ማለት ነው። ውድ ተመልካቾች ያው ከታችም ደግሞ አንዳንድ ማትፈልም ያው እዚህ ላይ ሲቀመጡ የሚደብሩ ወይም ደግሞ የምትፈልጓቸውን እቃዎች እዚህ ውስጥ ማስቀመጥ ትችላላችሁ። ሰፋፊ ነው። መሳቢያዎችም አሉ። እንደ ተመልካቾቼ እዚህ ጋር እንግዲህ ተቀያሪ ስኒዎች፣ አንዳንድ ማንኪያ ምናምን የተለያየ ነገር አስቀምጣለች ማለት ነው። ፊታችን ይሄኛው ወይም ደሞ እንደ ተመልካቾቼ ያው ቲቪ ስታንድ ምን ሰራለን እና ወደ ዋጋው ልሄድላችሁ። ዋጋው የዚህ ማለት ነው ሜትር ከሰማንያ ነው ብያችኋለሁ። ይሄ ቡፌ ማለት ነው። የዚህ ዋጋ 38 ሺህ ብር ነው። ውድ ተመልካቾቼ የዚህ ዋጋ 38 ሺህ ብር ነው። ወደ ምኝታ ቤት እንሄዳለን ማለት ነው። እንግዲህ ውድ ተመልካቾቼ እዚህ ጋር ይሄ አልጋ አለ። ያው በሜትር ከ80 ነው የተሰራው ማለት ነው። ይሄኛው ቁም ሳጥን ደግሞ በሜትር በ2 ሜትር ከ20 የጎን ወርዝመት፣ ቁመቱ ደግሞ ሁለት ሜትር ከአርባ አምስት እስከ ሁለት ሜትር ከሃምሳ ድረስ ነው ቁመቱ። እና የዚህ ቁም ሳጥን ዋጋ በዚህ አሰራር ከሆነ ውድ ተመልካቾች እዚህ ጋር ሲከፋፈል ማለት ነው፣ ይሄ ሲቆረጥ በሩ እንደዚህ ለብቻው ሲሆን እንደዚህ ሲሆን የሆነ ወጪ ይጨምርብናል ማለት ነው። ቁልፍ አለ መያዣ አለ ማጠፊያውም ይጨምራል ማለት ነው። ውድ ተመልካቾች ያን ያንን ታሳቢ በማድረግ የዚህ ዋጋ ማለት ነው የዚህ በዚህ ሜትር አርባ አራት ሺህ ብር ነው ማለት ነው የዚህ ቁም ሳጥን ዋጋ ኖርማሉ ሲሆን ማለት ይሄኛው በር ሙሉ በር ሲሆን ደግሞ 43 ሺህ ብር ነው። መለስ ብላችሁ ቻናል ላይ የሰራሁት ብዙ ቪዲዮ ስላለ ቼክ ማድረግ ትችላላችሁ ማለት ነው። ውድ ተመልካቾች እዚህ ጋር ደግሞ ይቺ መዋቢያ በዚህ አሰራር ከሆነ ሜትር ከሆነ ነው ውድ ተመልካቾቼ፣ ነገር ግን ፍሬም ብቻ ስለሆነ ይሄ የዚህ ዋጋ 19 ሺህ ብር ነው ማለት ነው። የዚህ ዋጋ 19 ሺህ ብር ነው። የዚህ መዋቢያ ዋጋ በዚህ አሰራር ማለት ነው። ያው ፍሬሙ እንደምታሰፍ ነው። እና ይሄ ደግሞ ብዙ መቶ ሜትር ከሀያ ነው። ብዙ እቃዎችን ማስቀመጥ እንድትችሉ ተደርጎ የተሰራ ነው ማለት ነው ውድ ተመልካቾቼ፣ ይሄ በሜትር ከሰማንያ በዚህ አሰራር ከሆነ ማለት ነው። የዚህ አልጋ ዋጋ እንደዚሁ አርባ አራት ሺህ ብር ነው ከሁለት ኮመዲኖ ጋር ማለት ነው። ውድ ተመልካቾቼ ከሁለት ኮመዲኖ ጋር አርባ አራት ሺህ ብር ነው። በሜትር ከሀምሳ ሲሆን ደግሞ እስከ ሰላሳ ስምንት ሺህ ብር እንሰራላችኋለን ማለት ነው ይሄንን አልጋ እንግዲህ ገራሚ አልጋ ነው። ከለርም ዲዛይኑም ደግሞ እዚህ ጋር ይቀነስ የምትሉት ነገር ካለ እንቀንሳለን። ይጨመር የምትሉት የሆነ ዲዛይን የሆነ ነገር ካለ ደግሞ እናስተካክላለን ማለት ነው። ተመልካቾች፣ እንዴት ነው ዛሬ ስራውን እንዴት አያችሁት ማለት ነው? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ እንዲሁ ሼር ለማድረግ የደረሳችሁ ሼር አድርጉልኝ ማለት ነው። ላይክም እንዳይረሳ። አመሰግናለሁ። በሌላ ቪዲዮ የተሻለ ነገር ይዤላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።